ቁላን ቁላ በል ህምስ ንምስ በል። የምን አባትክ ደግሞ ወደዚህ ወደዚህ ነው። ለምን አባትክ ነው በዲክሽነር ላይ የተቀመጠው? ምንድን ነው የምታፍርበት? ስትበዳው አታፍርበትም፣ ሲነገር ግን ይሄ አማራ የሚሉ ገልቱ ህዝብ ቁሻሻ። ይሄ ቁሻሻ ከአማራ ህዝብ ላይ እስከሚወገድ ድረስ በቪዲዮ ወጥቶ እስከሚታይ ድረስ እናቱን የሚበዳ ቆሻሻ እሱ እናቱን ሲበዳ ሳትቃወም እኔን ለምን አባትክ ነው ተናገርከው ምትለኝ ብልት ምናምን አልልልም እምስ ብዬ ነው የምጠራው ለምን አባትክ ነው በዲክሽነር ላይ የተቀመጠው ምንድን ነው የምታፍርበት ስትበዳው አታፍርበትም ሲነገር ግን ራራራ ይሄ አማራ የሚሉ ገልት ወዝ ቁሻሻ በስነ ስርዓት ጥራ ቁላን ቁላ በል እምስን እምስ በል የምን አባትክ ደግሞ ወደዚህ ወደዚህ ነው የእናቱን እምስ ነው የያዘ የማንንም ሴት ምሳል የያዘ የሚያሳያት ያቸው አንድ የእናቱም እምስ ነው ቀርጾ እናቱን ሞራል የለውም እኮ ይሄ